ሰላሙ አሌይኩም፣ ወራቱን ለበረካት፣ እንዴት ናችሁ ውዶቼ ማሮቼ ፍቅሮቼ ነው ያለችው ሀቢ እና እን የምላችሁ ነገር ዛሬ ቁርስ አልሰራሁም፣ ልጆች ተኝተው ያረፍዱ ነበር። የሰራሁት ምሳ ብቻ ነው ማለት ነው። እና የዛሬው ምሳ ይህንን ይመስላል። በነገራችን ላይ ኮፈዝ ለብሶ መስራት ወዳለሁ። ለምን መሰላችሁ? እጆቼ የሕፃን ልጅ እጆች ነው የሚመስሉት። ምክንያቱም ማንኛውንም ነገር ስትሰሩ በኮፋዝ መስራት ውርዴታ እና ደግሞ ውርዴትና አረቦቹ ተጠይፈዋችሁ እንዳይመስላችሁ፣ ለእናንተ ነው ጥቅሙ ማለት ነው። የምግብ እንትን ጥሩ አይደለም። ዘይቱ ጨው ምናምኑ እንዴት እጃችሁን ሲነካው መጥፎ ነው። ብዙ ልጆችን አይቻለሁ እና ሴትዮ እናት ቤት የምትሰራ ልጅ አለች። እሷ ልጅ የምትሰራው እንደዚህ ትቆራረጥና እንትኖች፣ ምግቦችን ትቆራረጥና ምናምን ከቆራረጣ የምትቆራረጡትን ነገሮች ትቆራርጥና ታወጣዋለች ኮፋዙን ማለት ነው ከእጇ ታወጣና ትትወዋለች። በቃ አንዳንድ ነገሮችን ደግሞ በእጇ ትሰራዋለች። ዝበረ ሰላት ስትቆርጥ ምናምን በራሷ በእጇ ነው። ሀብ ሀብ ለእጅ ደግሞ መጥፎ ነገር ምን እንዲሆነ ታውቃላችሁ? ሽሞም እና ሃብ ሀብ በጣም መጥፎ በጣም መጥፎ ነው፣ ለጣቶቻችሁ ማለት ነው። መጥፎ ነገር ነው እና ተቻላችሁ፣ ሽንት ቤትም ስታጥሎ፣ ምግብም ስሰሩ፣ ማንኛውንም ነገር ስሰሩ ቆፋዘት ለብሱ። ወላይ ጥቅሙ ለናንተ ነው ማለት ነው። እኔ ልበሽ አይሉኝም ስሰራ ምናምን፣ እንደምለብስም ራሶች ቼክ አያደርጉኝም። ገብታችኋል?